ላይ አባቶች ምን አይነት ትምህርት አላቸው? ነገረ ክርስቶስ ላይ ምን አይነት ትምህርት አላቸው? እነ ኦሪገን እና አትናቴዎስ ገባርለ ምን አይነት ትምህርት አላቸው? በሱና በሱና ራሱ በክርስቶስ ኢየሱስ በአዳኝነት ዙሪያ ላይ በክርስቶስ ኢየሱስ ማለት እሚወያይ ከሆነ አኬና ልደተ ቃል አሉ ሁለቱ አሉ በሚስጥረ ጥምቀት ገባ በሚስጥር ጥምቀት ላይ ደግሞ ማን ነው ወንድሜ? ዮሐን የድቤት ጥሪ አቅርቦለታል። ቴዲ ቤቱ የሚሆን አንተ ቤት የሚሆን ማለት ነው። እሚወያይ ከሆነ አሁን ደውልልን፣ ደውልልን በደንብ አወራዋለሁ እኔ አሁን እኔ እነሱ ከአንድ ሁለትም ሶስት ጊዜ አሽ እሱ ነው ያረጋል። ሰምታችኋል፣ ቤተሰብ በነገረ ድህነት ላይ ነው ውይይቱ የአባቶች ትምህርትና መጽሐፍ ቅዱሳዊ በሆነው ለመወያየት ልደት ወንድማችንም አኬም ዝግጁ ናቸው ብሎ ደምረው ወንድማችን መልእክት አድርሷል። ከይቅርታ ጋር ያያዘ ልደታን ታስፈቅድልላለህ ምናልባት ያያ ታስፈቅድልላለህ በኋላ ቀውጦ እንዳያስቆም አልገባኝም። ምክንያቱም አንተ ምንም አቅም አላቸው አቅም አላቸው የቤተ ክርስቲያኑ ልጅ ናቸው። ለአራት እና ለአምስት ዓመታት የቤተሰብን አስተምሮ እና የቤተሰብን ቱፊት ቀኖና ጠብቀው የሚያስተምሩ ልጆች ናቸው። በዛ ምንም ጥርጥር የለም። እንተማመንባቸዋለን። ቤት ቤተክርስቲያን ራሱ ትተማመንባቸዋለች። በዚህ ሀሳብ እናይገባል። ሰምታችኋል። ቤተሰብ እያሾፍክ ነው እንደለካ ዮኒ፣ እኔ በቁም ነገር እያወራሁ ነው። እያሾፍክ ነው፣ ምክንያቱም ከእያያ ጋር ስታወራ ነበራ። ገና ይሁል ጸበል አዮ የተጠመቅኩ የቄዳር ጥምቀት አለ። ገና አልደረገም አልደረቀም አልደረገም ገና ነው ገባ ገና ነው። ነገር ግን እነሱ እነሱ እስከውን ድረስ ስቲል እያገለገሉ ያሉ ልጆች ናቸው በቤተሰብ ዘንድ ማለት ነው አሉ ይታወቃሉ። አውደ ምረት ላይ ይጠራሉ፣ ያገለግላሉ፣ ቦታ አላቸው። ተቀባይነት አላቸው። ገባ ሌላ አይነት ነገር ውስጥ የስተት ትምህርት ውስጥ ገብተው ዲስከስ አያደርጉም። አሁን ባልኮ ርስ ግን አቅም አላቸው ተናግረዋል። ዌልካም ብለዋል። የሚቀበል ከሆነ ይቀበል። አንቺ ግን ማለት ነው መልዕክቱን ነግር አለሁ በደንብ አር ጽፌውላ ነው ማስቀምጥል ባላችሁት ቀን ቀን እንሰጣለን። ሌላው ምንድነው ሲስ ምን አጠፋ? በጣም እየተዛተበት ነው ሲሰው ላወያያ ምን አጠፋ ተረጋግመና ምን አጠፋህ መሰለህ? ምን አጠፋህ መሰለህ? ምን አጠፋህ መሰለህ? እኔ ላይቭ ከብቼ ደወለ። በቃ አልመጣም አልኩት፣ አልመጣም አልኩት። አልመጣም ማለትህን ደግሞ እዛው ላይቡ ላይ ገብቶ በራሱ ላይቭ ላይ ሰበር መረጃ ልኝ አለ። ከዚህ በኋላ ደምረው ለመወያየት አይመጣም አለ። ለመወያየት አይመጣም አለ። ስለዚህ እዚህ ቤት ለሚፈጠር ማንኛውም ነገር ኃላፊነት አልወስድም። ለምን ምንድን ነው የሚፈጠረው? ምንድን ነው ኃላፊነትን የሚወሰደው? ስለዚህ እቅድና ፕላን አላቸው ማለት ነው። እቅድና ፕላን አላቸው። አየ ምንድን ነው ማድረግ ያለበት? አልመጣም መልኩት፣ በቃ አንደኛው ተወያይ አልመጣም ብሏል። ስለዚህ ኤርሚያስ የምትነጋገረው ነገር የለም። ነገረ ማርያም የሚባል ርዕስ እዚህ ቤት አይደረግም፣ መቆም አለበት ብሎ ማቆም ነበረበት። እሱ ግን ኃላፊነት አልወስድም ብሎ እኔን ለማስመጣት ቁጭ ብሎ እየሳቀ ቀበቶ ስላለ እንዳይዘጋብህ አሁን፣ ስለዚህ ከፈተ ቤቱን እሱ። አሁን እኮ ያንተ አጠራሩ ራሱ ቪዲዮን ባሳይ ደባሪ ነበር እንዲህ

ሌላ መጽሐፍ ነው። አዎ ዮኒ ምን አለ መሰለህ፣ አንድ ግልጽ ነገር ልንገርህ ዮኒ እሺ በቃ እውቀት ቢኖርህም ተባልኩ ነው እኮ እኔ እኮ በታቀውም ታብያለሁ እኮ በታቀውም እውቀቱ ቢኖርህም ኢቨንዞ እንደው ተወያይታችሁ ግቤት አድርጋችሁ ቀለሜ ያንተ መስ ባይመልስ የተሸነፈ ቢመስል እኛ እንትን አንቀበልህም አሉ አንቀበልም ለምን ለምን አንቀበልህም? አይደለም መሰለህ ይሄንን ዲቤት በማድረግ ዲቤቱን በማድረግ እውቀት ቢኖርህ እራሱ አንቀበልህም። መታዘዝ አለብህ። መታዘዝ ከመስዋዕትነት ይበልጣል አሉኝ በቃ። ሲሳይ ቤተክርስቲያንን አይታዘዝም። የነሱ የነሱን እንትን አይታዘዝም አይታዘዝም ። እኔ እና ሲሳይ እንለያያለን። እኔ ወንድሞችን እሰማለሁ ገባ። እንደገናም ደግሞ ቤተክርስቲያን የማትፈልገው ነገር ከሆነ እታዘዛለሁ እታዘዛለሁ። በቃ ሬድ አይ መጀመሪያም ግን እኔ አንድ ነገር በእምነት ደረጃ ወክሎ ለመነጋገር ማንም ክልእዚህ ሶሪ ሶሪ አንዴ እዚህ ቲክታክ ፕላትፎርም ላይ ማንም በወረቀት ተወክሎ የተሰጠው ሰው የለም፣ ለፔንቴም፣ ለኦርቶዶክስም፣ ለጆቫም፣ ለኦኒጅዘስም ሁሉም በራሱ እምነት የራሱን ነገር ነው የሚናገረው የራሱን ነገር ነው የሚናገረው። ከዛ ውጭ ውክልና ማንም አልሰጠውም። ግን እኔ ቅዱስ ቁርባን ከወንድሜ ጋር አብሬ እየተካፈል ወንድሜ በእኔ የተነሳ ሊያዝንብኝ አይግባም። እያዘነብኝ ቅዱስ ቁርባን ካፈል አልችልም። ስለዚህ መታዘዝ አለብኝ። ወንድሜን መስማት አለብኝ። ገባ መስማት አለብኝ። ይሄ ኦርቶዶክሳዊነት ነው። ዮኒ አንተ አሁን ይህንን ነው ያጣኸው። አሁን እዚህ ባለበት ቦታ ላይ ዋርጌ ነው የሚያደርጉ ዋርጌ እንደፈለግህ ነው የምትሆነው። ማንም አይናገርም። ጌታ ገልቶለት ነው የምትባለው። ያልሆነን ነገር መጥቼ አልናገርማ አልፎክርማ አልፎክርም። ያዙኝ ልቀቁኝ ግን አጋጥሙኝ። ከዚህ ሰው ጋር ከዚህ ሰው ጋር አገናኙ አሰጠዋለሁ እያል

አንተን ቃል የገባኸው እሱ አላለ። አንተን አዲስ መሆንን አይቶ እሱ ምንም አይነት ጥሪ አላደረገም። እርሜ አላደረግም። ምንም አይነት ጥሪ ማፍሯታ ምንም አይነት ጥሪ አለ አንተ ጥሪ እንዴ አስተምርሃለሁ። የጥሪውን ሬዛ አላሰማ፣ ምን እሱን ትገበዋለ። ምንም አይነት ጥሪ አላደረገማ። አዎ፣ እኔ ምንድን ያልኩት ደግሜ፣ ቢኒያም ቤት ገባውና ልታስወራኝ አልቻልክም። ራሱ ነው የሳበኝ ራሱን ሳበኝ ልታስወራኝ አልቻልክም። ስለዚህ እኔ ደግሞ ማውራት ፈልጋል። በዚህ በነገር ማርያም ላይ አንተ ባልከው ሀሳብ ነገር ማርያም ላይ አልተጻፈም። እኔ ስነግርህ እያወረርክ ሚወት እያደረግ ሞክ እያደረጋችሁኝ ማውራት አልችልም። በዚህ ጉዳይ ላይ ሶዛን ነፃ ቤት ፈልገን እንግባ ተባለ። አቤት ተመረታል። የአንተ ቤት፣ የዳጊ ቤት፣ የሶፈንያስ ቤት እና የቅድሙ ሲሳይ ቤት ማለት ነው ተመረጠ። ስለዚህ ሲሳይ ደግሞ ከኦርቶዶክሳን ጋር መልካም ስለነበረ እኔም እንደዛ መስሎኝ ስለታየኝ ሲሳይ ቤት ተመረጠ። ሲሳይ ቤት ገባ። ለምድኛ ምናምን ስለሆነ ማለት ተመረጠ። ታፕ ታፕ እያደርጋችሁ ቤተሰብ ኤርሚሻን አሁን አላስገባም ፕሊዝ። ቤተሰብ እያወቃችሁ በቃ እንግዲህ ያው ውስጥ እያወቃችሁ ቤተሰብ እንዲሁ እናውራ፣ እኔም አንተም ቪዲዮ እንስራ። ከዚበልና ሲዛ ቤት ተቀጠለ እንትን ሰራን ቪዲዮ ሰራን፣ ቲክቶክ ላይ ማለት ነው ቪዲዮ ሰራን። ቪዲዮ ወጣ፣ የእሱም የኔ ቫይራል ወጣ ማለት ነው። ከዛ በኋላ ደግሞ ስለ ቤተክርስቲያናቸው አጃምጠኛ ስለ ቤተክርስቲያናቸው ቀናይ የሆነ አስተሳሰብ ያላቸው ወንድሞች፣ እንዲሁም ደግሞ ዲያቆን ገባ ደውለው አናገሩ ደሜ ይህን ነገር አምነበት ነው ወይ? አዎ ተዘጋጅቻለሁ፣ በነገረ ማርያም ላይ ለማውራት ምናምን ኖ ደሜ፣ አንተ እውቀት የለም አንልህም። ነገር ግን ይሄ ሰው ቤተ ክርስቲያኑን የሚሳደብ ሰው ነው። በየዕለቱ እየከፈተ እየገባ የሚሳደብ ሰው ነው። አሁንም ይህንን ለአጀንዳው ይጠቀማል። ስለዚህ ማቆም አለበህ። ከዚህ ሰው ጋራ ቤተክርስቲያንን ከሚሳደብ ሰው ጋራ ምንም አይነት ዲቤት ማድረግ አንጫ የለብንም አትችልም ማለት አይደለም ግን ቤተክርስቲያን ቀጣይ የሆነ ብዙ ፕላኖች፣ እቅዶች አሏት። ስለዚህ ሌላ ይህ ሰው የተሳርቦ ሌላ ነገር ከሚሆን ይቆም ይሻላል ተባለ። አቁሙ ደሜ፣ አቁሙ። ስለዚህ ቤተክርስቲያን ወንድማችን ታዛዥ ተባለ። መታዘዝ መታዘዝ ከብዙ ነገር ይበልጣል። ይሄ ትልቅ ነገር። አሁን ደግሞ እኔ መለ ቤተ ክርስቲያንን የሚሳደብ ነው፣ ቤተ ክርስቲያንን ሲያንኳሽ የሚውል ነው ካልክ፣ አሁን ደግሞ መልሰ ከልደት ወይም ከአኬ ጋር ጥሪ አለ ተወያዩ ማለት ክላሽ አያደረግም። ባለጌ ነው። ቤተክርስቲያኑን እሱ ቤተክርስቲያኑን እኮ ይሄ ልጨርሰው። ክላሽ እንትን የማያደርገው ይኸውልህ አደረኩኝ እኔ። ጥያቄ የምትጠይቀኝ አልጨረስኩም። ገባኝ ጥያቄ የምጠይቅ መሰለኝ። አሁን ግን ማናገር አሁን ዋልጌ ነው ባለጌ ነው መናገር ቤተክርስቲያንን ሲያዋርድ ኦርቶዶክስን ሲሳደብ የሚውል ነው የማያስፈልግ ሰው ነው አልክ። እሺ ቤተክርስቲያን አባቶች ደውለው አሉኝ አልክ። ተስማማ ኦኬ፣ ከዚህ ሰው ጋር መወያየት አያስፈልግም። ኦኬ፣ ባለጌ ነው። መለሰ ደግሞ አካቴ ጋር ከልደት ጋር በነገረ ድህነት ላይ መወያየትና በአባቶች ትምህርት ላይ ለውይይት ጥሪ እንጠራዋለን። ክላሽ አያደርግም ወይ? ይሄን መልስ ነው በዚህ ጋር ባሽ በዚህ ጋር ነው ምንድነው? ቲንክ ዩ ምንድነው? ይሄ ሰው ቀለሜ በነገረድነት ላይ መሳደብ አይችልም። በአባቶች ትምህርት ላይ ቤተክርስቲያኑ የመሳደብ አቅም የለውም። የለውም፣ ገባ? የለውም። ስለዚህ ሊሳደብ የሚችለው ሊሳደብ የሚችለው እኔ በጠራሁት በገድላት ድርሳና ዙሪያ ላይ እርሱ ባልተረዳበት እንዴት እንደተጻፈ ባልተረዳበት ሁለት ቁጥሮችን ይዞ ነው የሚሳደበው። ገድላትና ድርሳና ላይ ነው ይሄ ሰው ሊሳደብ የሚችለው። ነገረ ክርስቶስ ላይ ግን አባቶች ትምህርት ላይ ግን እውቀት ስለሌለው እውቀት ስለሌለው ሊሳደብ አይችልም። ቤተክርስቲያንን መሳደብ አይችልም፣ አየህ። እዚኛው ጋር መሳደብ አይችልም፣ እዛኛው ጋር መሳደብ ይችላል። መሳደብ በሚችልበት ጉዳይ ላይ ማንም ከሱ ጋር ዲስከስ አያደርግም፣ ሲጀመር አይመለከቱም። ገድላትና ድርሳናት የቤተክርስቲያኒቷ ስለሆነ እዚኛው ላይ ግን እዚኛው ላይ ግን ቢያንስ ቢያንስ መጽሐፍ ቅዱስ የሚለውን ነገር ይቀበላል፣ በሀያ ሰባቱ የአዲስ ኪዳን መጽሐፍት ያምናል። ሶ በማይሳደብበት እውቀት በሚጠይቅበት ጉዳይ ግን ይዌልካም፣ ምንም ችግር፣ ስለዚህ የሚሳደቡና የማይሳደቡ አለ ማለት ይሆን ይ እኔ በዚህ ጉዳይ ላይ የሚደፍር ከሆነ እውቀት ይጠይቃል። ስማኝ ስማኝ፣ ይሄ ጉዳይ እውቀት ይጠይቃል። ገባ እውቀት ይጠይቃል። ብዙ አባቶችን መወቅ ይጠይቃል። እኔ ማርያምን ነው ማለት ማርያምን። እሺ ብሎ ከአጌጋ ከተወያየ ወረ አሜዚንግ አንበሳ ወርድለታለሁ። አንበሳ ወርድ። እነሱ በሰላም ይምጡ እንጂ እኛ ችግር የለብንም። በሰላም ይምጡና አንበሳ እኮ ማወርድለት፣ የስዕሉን እኮ የስዕሉን። እሺ፣ አንድ እሱ ነው። ሌላ ምንድነው? እንዴት ነው? አንተ ሳሁን በክርስትና አካሄድ ላይ ምን ምን ነገሮች ላይ እየጠነከርክ ነው? ማብራራ አ አ ምን ምን ነገሮች በደንብ እያደረክ እየበረታ ነው ያለው? አሁን አንተ በምን ነገር በደንብ መጽሐፍቶቿን በደንብ አድርጌ ይበልጥ እያወቅሁ ኦርቶዶክስ በመሆነ ምን ምን እየጠነከርክ ነው ያልከ አ ምን ደግ ጥያቄ ጥያቄ እንግልጽ አድርገው። አሁን ኦርቶዶክስ በመሆነ ምን ምን ነገሮች ላይ የተለየ ደስ የሚል ነገር ለአንተ በመንፈስ ቅዱስ የቀረበ ነገር ልዩ የሆነ ነገር ያገኘው ምን ምን ነው? የመጀመሪያውና ዋንኛው የመጀመሪያውና ዋንኛው ግራ ከመጋባት ተርፍ ያለው። ግራ ከመጋባት ምንድን ነው? ግራ መጋባት ማለት እኔ በፊት በነበርኩበት ሁናቴ የተለያየ ዲኖሚኔሽን ያለን አስተምህሮ ነበር ያለው፣ የተለያየ የህፃናትን ጥምቀት የሚቀበሉ አሉ። ቅዱስ ቁርባን አማናዊ ነው ብሎ የሚሉ አሉ። አየ ሌላኛው ደግሞ ለምሳሌ እና ለመተባበር ነው ብሎ የሚሉ አሉ። እና የተለያየ የሆነ ዲኖሚኔሽን ያለ የተከፋፈለ ቦታ ላይ ወጥቼ አንድ ወደሆነች በግንዱ ላይ ወዳለች ፍራማ ወደ መጣለች ቤተ እምነት ላይ ገባው። እኔ አሁን ኦርቶዶክስ በመሆነ በምንም ነገር በምንም ነገር በኦርቶዶክስ ውስጥ መከፋፈልን አታገኝም። መከፋፈልን አታገኝም። በፕሮቴስታንቱ ግን መከባበል አለ አሁን አንዱ ፕሮቴስታንት እዚህ አስገብተው ጴንጤ ነህ ፕሮቴስታንት ነህ ብትለው እኔ ጴንጤኮስታል አይደለሁም ፕሮቴስታንት ነኝ ይላል ጴንጤ ነህ አይደለሁም ይላል ለምን እኔ ጴንጤ አይደለሁም የጴንጤ አራማጅ አይደለሁም ብሎ ይነግራል በመንፈስ ቅዱስ ታምናለህ በምኑ በመለኮትነቱ አምናለሁ በስጦታዎች ውስጥ አላምንም ጴንጤ ውስጥ ነው ያለው አላምንም በልሳን ታምናለህ አላምንም በትንቢት ታምናለህ አላምንም በነቢያት ታምናለህ አላምንም ሰው ዛት የመንፈስ ቅዱስ መለኮት የሆነውን የመንፈስ ቅዱስን ጽህንትን ሚስ ያደርጋሉ ማለት ነው። ስለዚህ አንተ ሰው ጋ ነው ፎከስ የምታደርገው እንጂ የተሰቀለው ጋር አይደለም እያልከ ሰው ጋ እንጂ የተሰቀለው ጋር ሰው ጋ ነው እያል አስተምሮ። ሌላ ላምጣ። ኦርቶዶክስ እና ኦርቶዶክስ ተዋህዶ ታድሶ የሚባል የለም ታድሶ ነው የምናገባች። ስለ ታድሶ ምን አሁን ፕሮቴስታንትና ፔንቴ ብላል አደለም? እዚህም ደግሞ ኦርቶዶክስ ተዋህዶ እና ኦርቶዶክስ ተሃድሶ የሚባል አለ የለም። ኦርቶዶክስ ተሃድሶ የሚል እኛ ጋር የለም። ቴዲ ቤት ኦርቶዶክስ ተዋህዶ እንጂ ስምንት ሺህ ሰው ባለ ታድሶ እነሱ አናቃቸውም፣ መንፍቀዋል። እነሱ አናቃቸውም፣ መንፍቀዋል። የሆነት እንቁ ነው ማውራት በሲኖዶስ አይመሩ፣ በሲኖዶስ አይመሩ። ሲኖዶስ ይሉ መንፍቀዋል። ይወጣሉ እኮ እነሱ ቆ አዳራስ ቆርቆሮ ተከራይተው ገባ ቆርቆሮ አዳራሽ ተከራይተው ነው ያሉት። ከቤተሰብ ውጪ ማለት ነው። ገባ ኦርቶዶክስ ውስጥ በታቦት የሚያምን በታቦት የሚያምን በአንድ ታቦት የሚያምን በጻርካን ሰማዕታት የሚያምን በትምህርት የተለየ ሰው ካለ አምጣልኝ። ቶቶ ሌላ በዶግማ አንድ ሆነን በዶግማ አንድ ሆነን ሌላ ዶግማ ያለውን ኦርቶዶክስ ላይ ካለ አምጣልኝ። ሌላ አብዛኛው ኦርቶዶክስ አትቀየመኝ፣ አብዛኛው ኦርቶዶክስ ዶግማውን የሚያውቅ አይደለም። አብዛኛው ኦርቶዶክስ መጽሐፍ ቅዱሱን የሚያነብ አይደለም። እንደዚያማ ከሆነማ በግለሰብ ደረጃ ከመጣህማ፣ በግለሰብ ሳይሆን ማጆሪቲ ነው የማወራህ አሁን ማጆሪቲው፣ እና በዛ ዞር መንገድ እያካሄድኩት ነው። ቤተሰብ የነበረውን ጉዳይ እያወራን ነው፣ ፈታ እያልን ነው። የሀገር ውስጥ ስለሆነ ነበረ ነው ይርቀኛል በእናትህ እ ዮናታን። እሺ እኔ የምልህ ዮና ዮናታንን አገኘሁ እንደ በአካል አግኝተኸዋል? ተገማኝ ይቅርታ በአካል አልተገናኘንም፣ እንዲሁ ግን አንድ ሁለት ሦስቴ አጋጣሚ አግኝቼ አውርተናል። ደሜ ለምን አርፈህ አትቀመጠም? ቆይ ምን አጠፋሁ? ኧረ እየተጫወተኝ ነው። ወደፊት ግን የመወያየት እቅድ አለ ከኤርሚ ጋር አዎ አዎ በደምብ ለምን ከኦርቶዶክስ እንደወጣ ለምን ከኦርቶዶክስ እንደወጣ ማለት ነው ለምን ከኦርቶዶክስ እንደወጣ እኔ ደግሞ ለምን አንተንም ጨምሮ ማለት ነው ገባህ አንተንም ጨምሮ ለምን እንደወጣ ገና ተማሪ ነኝ በመጽሐፍ ቅዱስ በመጽሐፍ ቅዱስ በመጽሐፍ ቅዱስ መጽሐፍ ቅዱስ ላይ ምን ስህተት አግኝተ ነው የወጣኸው ከኦርቶዶክስ ውስጥ ምን ስህተት አግኝተ ነው የወጣኸው? በመጽሐፍ ቅዱስ ያንን ስህተት ንገረኝ። አለበለዚያ ስህተቱን የማትነግረኝ ከሆነ ለምን ወጣ? በጣም ትልቅ ጥያቄ አለ ለሱ ማለት ነው። ወደፊት ከናኬ ጋር ከተወያየ በኋላ ከኔ ጋር ግድ ይላል መወያየት ምኑን ነገሬ ምኑን ምኑን ልተው አስከታለ በዛ ይመችህ ነበር። እኔ ጫብ ላይ ወርጄ አንደኛው ልናገር የምፈልገው ሌላ አልጨምርም። እንግዲህ በመጽሐፍ ቅዱስ ላይ ስንማር አንድ ጋኔል አንድ አጋንን ከሌላ ወጥቶ ወደ ቅድስና የሚመጣበት መጽሐፍ ቅዱስ ሲናገር ሰምቼ አላውቅም። መጽሐፍ ቅዱስ ላይ ጴጥሮስ ቆይ፣ ተው ተው ተው፣ ይሄኛው እልህ አንድ ግልጽ ነገር እንገርህ። ጴጥሮስ ሴጣን ነው፣ ሰው ነው፣ ሴጣን ነው። ጴጥሮስ ሰው ነው፣ ሴጣን ነው፣ ሰው ነው፣ ሰው ነው። ጴጥሮስ ቴንኪው ኢየሱስ ምንድን ነው ያለው? አንተ ሰይጣን አላለው? አዎ አለው። አላ ለተናገረው ንግግር ብሎታል። አንተ ሰይጣን ብሎታል። አይዶ ሰው ነው ሰይጣን ታንክዩ ጴድሮስ ሰይጣን ነው ሰው ነው እያልኩ ነው። እነዚህ ስላሉ ኢየሱስ ሰይጣን ስላሉ፣ አየህ አሁን ለምሳሌ አገር ገድላትና ድርሳናት ላይ አሁን አንተ የምትለውን እንትን ሰው ነው ሰውየው ከባህር ሲወጣ ሰው ነው ግን ሰይጣን ተብሏል ለምን አማኝ ስላልሆነ አየህ አማኝ ስላልሆነ ያመነ ስላልሆነ ሰይጣን ተብሏል እሱን ደግሞ አስጠምቀውታል ሰይጣን መንፈስ ነው ምን ይጠመቃል? ምንም ሊጠመቅ አይችልም አይ ራሱ ከሰው ከወጣ በኋላ እኮ ነው አሁን ካልተግባባ ነው ያ ሰይጣን ከባህር ውስጥ ወጥቶ የሆነ ሰው ላይ አርፎ ከሰውየው ላይ ከወጣ በኋላ ራሱን ችሎ እኮ ነው ለብቻው መነኩስ የሆነው። አንብብ፣ ይሄንን ነገር በደንብ ሂድና አንብብ። ማርያምን የአየር ላይ ጋኔን ነው የሚለው ቀጥታ። ኦ የአየር ላይ ጋኔን ነው የሚለው መጥቁሩ። የአየር ላይ ጋኔን አለ ምን ምን ይታያል? መንፈስ ነው እኮ መንፈስ። መንፈሱን እንዴት መልኩስ አድርገዋል? እስቲ አስረዳኝ። እኮ እኮ ሰውዬው ነው እንጂ አሁን ሰውዬው ውስጥ ነው እንጂ አጋንንቱ። አሁን አጋንንቱ እኔ ውስጥ ካለው አክሽንም ወስደው እኔ ነኝ እኔን አሁን ሰይጣን ልበር እችላለሁ እኔ ግን ምንድነው ልክ እንደ ጴጥሮስ አንተ አሁን የሆነ ሰው አናደው ሰይጣን ምናምን ትላላ። ሰውዬው ሰይጣን አለ። ድርጊቱ ነው ድርጊቱ ነው። ሰይጣን ነው የሆነ ሰይጣን ይበራል። ለምን እንሸፋፍነዋል? አሁን በግልጽ ካወራ ነው ይሄ ሰውዬ ክንፍ ኖሮት የሚበር ነበር። ይሄ ጋኔል አይደለም። ክንፉ ላል ከነ ክንፉ ነው ሰው የሆነ። አይዞህ፣ አይዞህ። አይ እዚህ ጋር አንቸውና ምንልምስ ላስረዳ የሚለው ይህ ሰውዬ ክንፍ ያለው ነው። ክንፍ እየበረረ ብዙ ቦታ የሚሄድ ነበረ። ክንፍ ያለው ጋኔል ነበረ ከጋዴ ላይ። ከዛ በፊት ሰው ላይ ገባ፣ ሰው ላይ ገባ። ዋናው ሰውዬው ነው እ አሁን እኮ ሰው ሴትዮዋ ጋር ገባ፣ ተረገዘ፣ ተወለደ። መጥቆሪያ መጥቆሪያ መጥቆሪያ ሰው ነው፣ ከነ ክንፉ ነው የተወለደው። እሺ፣ ሰው ነው፣ ከነ ክንፉ ነው የተወለደው። ሰው ነው፣ ድርጊት ነው፣ ንግግር ነው። ይኸውልህ፣ ሰው ነው፣ ድርጊት ነው፣ ንግግር ነው። ከነክንፉ ነው የተወለደው ወይስ አይደለም? ይኸውልህ፣ ሰው ነው፣ ሰው ነው፣ ሰው ነው። ተስማማን። እሺ፣ ሰው ነው። አለቀ፣ በቃ።

አመጣህ ሰው አለኝ ከነ መጽሐፉ ያለው ሰው ይዤ ልምጣ፣ ላምጣው። ደስ ባለህ ቀን ደምዬ ከነ መጽሐፉ ከነ ምን ይዤ ልምጣ አንተ። መልካም ጊዜ ይውንላችሁ፣ መልካም መንገድ፣ መልካም በረከት ይውንላችሁ።